አላ ይሆናል። በአሁኑ ሰዓት ወጥቶ መግባት እንደብርቅ ነው ማለት ነውና እነዚህን አረቦች ሰማችኋቸው አይደል? ምን እንዳሉ። እና ቢያንስ እዛ ሀገር አረቦች፣ መዳም ጓሞች፣ ቢያንስ አረቦችን ስታገቡ የራሳችሁን ቤት ባታሳያችሁ ማለት አንዴ፣ ግንባር ልጅ አለች እዚህ ማለት ነውና፣ ምን አረገች፣ አገሯ ላለማሳየት የክፍለ ሀገር አሳየች፣ ኮምቦልቻን አሳየች ማለት ነውና፣ ቢያንስ እንደዛ ለማሳየት ብትሞክሩ ማለት ነው። ቢያንስ ለእኛ ላለመዋረድ እንትን ብንል ጥሩ ነው ማለት። አሁን እንግዲህ ይቺ እንዳያችኋት ያሳየችው ደሳሳ ቤት ነው ወይ እህቷ አግብታው ነው ወይ የሆነ ነገር አግብቷት ነው እንግዲህ የሚሆነው ማለት ነው። እና ቢያንስ ቤተሰብ ነዋል። ያለም ምክንያት አይደለም ይሄን ቤት ያየው ቢሆንም፣ እንግዲህ ቢያንስ ጽድት ያለ ቤት ታሳዩ ጥሩ ነበር። ጉራችሁ አይቻልም። በጣም ጉረኛ ናቸው አረቦች። ቢሆንም እንግዲህ አሳይተነዋል፣ ምንም እንዳሉ ሰምታችኋቸዋል። ኮመንት ላይ ጻፉልን ማለት ነው እና ቤታችሁ ጨርሶ ካሽብ ቤት የለ፣ ቤታችሁ ይህ እንጨት ነው ነው ያለው። ብቻ ደግ አድርገሻል፣ አሳውር ማነው አዋርደሽናል ማለት የቻለ ሁላችንም እና እሺ፣ ሁላችሁንም አመሰግናለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ለምታበርታቱን ሁሉ መልካም ስራ መልካም ጊዜ መልካም የስራ ጊዜ ይሁንላችሁ። በአሁኑ ሰዓት ትናንትና በለቀቁት ቪዲዮ ሁላችሁ ማዝናችኋል። በዛች በልጅ አስፋልት ላይ በተጣለች ማለት ነው እንግዲህ ሁላችሁም በጥንቃቄ ይሄ ነገር ያስፈራል። አእምሮ ማሳት በጣም ነው የሚያስፈራው። እሱን ነገር ተጠንቅቃችሁ ስሩ ማለት ነው ባላህም ላይ ነው እና ራሳችሁን ጠብቁ እና እስኪ ደግሞ አንድ እናት አሳዝናኛለች፣ ምር የምትለውን ሰምተን እንመለስ። ቢያንስ በስደት አለም ደክሟታል እና እንዴ እኔ ደከመው እያለች ነው እስኪ ላሰማችሁ ሰላም አለይኩም ወረህመቱላሂ ወበረካቱ። እንደናችሁ ሰላም ናችሁ? ወልጆች ወላሂ እንደኔ ደከመ ሰው አለ? ወላሂ ስራ በጣም ነው ያስጠላል። ወላሂ ስራ ተትለኛል። የደበረው ስራ እንደኔ መቼም ይኖራል። መቼ ወጣቶቹ ሳይሆኑ እንደኔ ያረጁት ይኖራል። ባካችሁ ዱዓ አርጉልኝ። በዱዓችሁ አጠገባችሁ ሆኖ ደሾን አንሰለቸን። ከፍ እያለ ለምንሰራው ነገር ወደ ታች እንጂ ወደ ላይል በድዋቹ ልዱ ደክሞን ወላሂ አስጠላኝ። ወላሂ እንዳስጠላኝ እንደው ባልሰራ ደስታኝ ነው። ወደ ሀገሬ ውርውር ብኖር ሀገሬ ናፈቀኝ። እንደኔ ናፈቀው እስኪ ኮሜንት ስር ጻፉልኝ። እና እንደሰማችኋት ነው። እንግዲህ እናታችን ቢያንስ ይች እናት እንግዲህ ቢያንስ አርባ ዓመት ይሆናታል። በእርግጠኝነት አርባ ዓመት ማለት በጣም ከባድ ነው። ከዛ በላይም ሊሆናት ይችላል። ቢያንስ ወጣቶች እንኳን ችግር የለም ሀያ ቤቶች ያላችሁ ብሰሩም ችግር የለም። ምክንያቱም መስራት ያስገብራል። ስደት በነገራችን ላይ ያስተምራችኋል፣ አንድም ይጎዳችኋል፣ አንድም ያስተምራችኋል። የምትጎዱት በስራ ምክንያት ጫና ሲበዛባችሁ በሽተኛ ስትሆኑ፣ አንድ እሱ ጉዳት ነው። ተጠንቃችሁ መስራት ሁለት ደግሞ የሚያስተምራችሁ ነገር ገንዘብ አግኝታችሁ በቃ ሰውን ውዴታ በቃ ቤተሰቦቻችሁ ከእናት ካባት ጀምሮ የሚወዳችሁ ነገር እሱን አንድ ትመርበታላችሁ ገንዘብ ስታጡም ትማሩበታላችሁ ማለት ነው። እና ስደብ ትሄዳችሁ የምታገኙት ነገር አሪፍ ነው፣ የለፋችሁበት ውጤት ሲገኘው ማለት ነው። እና እንግዲህ ይች እናት ቢያንስ እዚህ ሰው ሀገር የመዳም ስራ ጥሟት አይደለም፣ ቢያንስ ገንዘቧ እየጠፋ ነው ብዙ አመት የለፋችበት ወይ ባሏ ወይ እናት ቤት የሰበቀ የለፋችሁ ጠብ አለል ብሎ ነው ማለት ነው እስካሁን ስደት ላይ የቆየችው እና ብቻ፣ ወላ ሁላችሁም የያዛችሁ ይበረክትላችሁ። እንደዚህ ዱአ የሚደረግ ነገር የለም። ቢያንስ የዚህ የመዳም ቅመሞች እኔ የምሰሩት ነገር አይበረክትም። ምክንያቱም እዛ ሀገር ሰው የላችሁም። የሚኖራችሁ ሰው ብኩን ነው የሚሆነው በቃ አጥፊ ጫትቃሚ ወይ በቃ ለቤተሰብ ስትልኩት እንደዛው። ከቤተሰብ ደግሞ ባል ይሻለኛል ብላችሁ ለባት ስትልኩት ከስንት አንድ ነው። ባል ለራሱ ጥሩ ስነግባር ያለው በቃ ጓደኛ ማያበዛ ባል በቃ አላል ለህይወት ወደፊት ህይወትን የሚያስባል አንዳንድ ናቸው ያሉት። እና እናንተም በእናንተ አይፈረድም። አስር አመት ሀያ አመት ሰላሳ አመት ብትለፉ እዚህ ሰው ከሌላችሁ ትርጉም አልባ ነው የሚሆነው ምክንያቱም እዚህ አንድ ቦታ ተገዝቶ ተፈራርሞ የራሳችሁ በቃ የራሴ ብሎ የሚኖር ሰው ነው እንጂ የሚያስፈልጉ ቢያንስ አሁን ላይ አጥፊ ነው ሁሉም ነገር እና ብቻ ሁላችንም የሰራ ነው ውጤታማ ይሆንልን። እኛ ወጣቶች ብዙ ነገር ያሳስበናል። አንድ እርሜያችን፣ አንድ ልጃችን፣ አንድ ማግኘታችን ያሳስበናል ማለት ነው። እና ሁላችንም እንግዲህ እናገኝ ማለት ነው ሁላችንም ማለት ነው የምንለፋው ለማግኘት ነው። አግኘትም ደግሞ እርሜያችን ሳያልፍ ላይፋችንን እንኖር ህይወታችንን እንመስረት ማለት ነው ነውና ይሄን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ቢያንስ ትምህርት አልባ ስለሆነ የማመጣው እነዛን እኔ እዙ ሀገሬ እና ያለሁት ከሀገሬ እንዳልወጣ ወጣትነትን እዙ ሀገሬ ላይ እንዳሳልፍ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነውና ለሁሉም ነገር አመሰግናለሁ። መልካም ቆይታ፣ መልካም ስራ። ቀጣይ ቪዲዮ ውስጥ እስክንገናኝ ድረስ ላይክ ሼር ማድረግ አትርሱልኝ ማለት ነው።